አውጣት አውጣት! ደግሞ ንብረታችን ብላ ደግሞ ልትገላት ነው! ደግሞ ልትገላት ነው!

ባለፈው ታጀችኝ ምናለች ምናለች እያልሽ ለካ ንግግር አለሽ፣ ንግግር አለሽ። አንቺ ሴትዮ ከእሷ ጋር ንግግር አለሽ። ለሁናት ያደረጉኝ ሁሉ እሷ እሷን እኔ በአፍንጫዋ ደብተናት መጣን ብለን እየመጣን እያለ

ብለን ይነግራቸዋል። ገባችሁ እንግዲህ። እኔ እሷ መስለኝ ነው። ዞሮ ዞሮ ወጣት አይደለኝ እኛ ሰው አሁን፣ ወንድማ ዘመዶ አብያገኝ አጉላ ያደረገኝ ዛሬ ነግሬሻለሁ።

በጥጥ ድሮ ችግር የለም እኮ። ኧረ ገና ወጣ ልጣ እንደው ሲመንገድ ላይ እንደው እኔ ብቻ የለውም። ኧረ ወይኔ በላሽኝ አለ እኔ ታጣጭ፣ እኔን አሳልፎ ለታጣጭ። ይሄን ሰውዬ እንደው ምን ባደርገው ነው የሚሻለኝ? እንደው ምን ላድርገው? ኧረ፣ ተው ተው! ኧረ ተውኝ! ተው በሉት ያንን ሰው! ተው በሉት ያንን የተኛውን በሬ የተኛውን በሬ ቀስቅሰው ቀስቅሰው አደረጉት አውሪያን! ኧረ ሞጭልፊት የሞጭልፊት የሞጭልፊት ይሄት ነው ሰው ቆም መትሊዚ ጥግ ይዘ ተሸፋፍነ ማናል እዚህ መንደር ታጣጭ አልፈልጋች። አንዴና አንዴ ህድ መትሉ ምን ታጣጭ የፈለግን እንደሆን እንደ ዘራፊ እንደሆን በዲ ጥግ ይዞ ተሸፋፍነው በመቆም ነው እንዴ ጥራት ይዘናል። ጥራት ላይ ነን። ምንድነው የሚጠና? ቢጠናስ የኔ ፊት የኔ የሻምብል ፊት ተረስቶ ነው ወይስ ምንድን ተፈልጎ ነው ቁም ተብሎ እንደንት ነው? እንደ ቆሎ ዝም ብለ እንደቆሎ ምታፍሰው ማረግኳል። ይገለፍቶ ተደግሞ ይወራል። እናንተን ቁም ለማለት መሳሪያ ማውጣት አለብን። መሳሪያው ተይዞ ተሙታ አንተ የሚልከን ተሽክም ይሁን ወርቁት። ቃል ድሮም ደሞ የዘር ማንዘሮችን ንብረትም ነው። ድሮም ደሞ መሳሪያ ብርቅም አይደለም።

መ ለማንኛውም ጀንበሩን ላክ። አንድ ጉድ ነው ጌታው የባስ ቸግሮኝ ታጣጭ ታንድም ሁለት ሶስት ሰው ታጣጭ፣ ላክ ብዬሽ ጀንበሩን መልክ። አሁንም ወደ እሱ የነበር አጥጃውን የተመለስኩ። በእርግጥ አሁንም ደግሞ ወደ እሱ ሄድ ያለው ነበር። መጀመሪያ መጀመሪያ ይሄንን እያወቁ በአገሪቷ ታጣጅ እንደሌለ፣ ህግ አስከባሪ እንደሌለ ጥጋር እንዲያ ጥጋር ፍንቅል አርጎት ወስዶ ጣቢያ አስከሰሰት። ምንድን ነው እኛ ለሌባን ስንው አንሳችሁማ ነው መንጀሩን መጠበቅ ሲገባችሁ እናንተ በጌጥጋጥ ሌላው ነገር ፈለጋ ስትንከራተቱ ምትሉ፣ እኔ መፈለግ አለብኝ ወይ ተኝቼ ማድር ነው ያለብኝ ወይስ ሌባ ነው መጠበቅ ያለብኝ? ታዲያ ምንድን ነው? ስራ ስራ፣ ምንድን ነው? ይህን ይዘህ መንገፍ። ታዲያ ምንድን ነው? ታስረዳኝ ነው ምንም። በትግል አንድ አይኔ ሰው አልተኩስም፣ ገና ሳቀባብል ነው። አሁን ልናየው አይደል? ልንሄድ አይደል? ልትይዛት አይደለም? አሁን እኮ ልናየው እኮ እግሯን መጣ ቁጭ እኮ ነው። እኔ ደህና ሰው አምጣ አልኩት እንጂ ከሥጋውም ከነፍስም የተጣላ ሰው፣ ለዚህ ነው። ሻምበል ነኝ፣ ስሜ ይታወቃል ባገሩ፣ በመንደሩ የታወቅሁ ሰው ነኝ አልኩህ። ምንድን ነው የምትለኝ? ለባ ሻምበል እንድወንክ በምን አውቃለሁ? አንተ ወርድ ናል የሻምበል ሞልክ በምን ነው? ሻምበል ሻምበል ነኝ። ምንድን ነው ሌላ? ምንድን ነው? እንትን እንትን እንትን እንትን፣ እሰር እግርህን። ወንጀለኛ ለመያዝ ነው የመጣህ ወይስ እኔን ለመያዝ ነው የመጣህ? ማን ወንጀለኛ አላት? እሷን ማን ወሰነ? ሰልፈኛዎች አንተ ነው ወሳኝ? ተው ቢትወደድ፣ ያስተዛዘበናል። ተው የተከበረ ሰው ነው እያዋረድክ ያለህ። ተው አንተ ነው ወሳኝ? አንተ ነህ የሰጠህ አይደል? እሺ በእኛ ስራ ገብተህ ጣልቃ ገብተህ ህግ እምታበለሻች፣ አካሄድ እምታበለሻች ማናት? ግንባርክን እንዳልበዛ እሰር ብያለሁ፣ እሰር ብያለሁ። አንተ ተው ጊዜ አትወስድም። ሌባ ወሽላቅ

ሻስንቱን ስንቱን አራዊት ሰራዊት መሬት እንዳላረኩ በአንተ የማትረባ አንድ የመንደር ታጣቂ እንዲልዋረን አንተ እኔ እኮ ለሀገሬ ስታገል የወርቅ መዳሊያ የተሰጠኝ ደግና ነበር ወርቁ የት አለ የት ነው ያስቀመጥ መዳሊያውን የት ነው ያስቀመጥከው

ክርስቲያን ልጅ፣ ወይኔ ሻምበል፣ ወይኔ ሻምበል፣ ወይኔ ሻምበል! አይ ሞጭላፋ ሞጭላፋ ጉል